መስመር ውል የያዘ ነገር የለውም ማለት ነው ስለዚህ አሁን እንግዲህ ብዙ ሰው ይመለከታል ውል መያዝ አለበት ማለት ነው መኪናው ባይኖር እራሱ ከመኪናው በላይ ሊያደርግላቸውን የሚችል ብር መስራት ይችላሉ በዚህ ሰ ባስ ይሁን የህዝብ ባስ እየተጋፍሩ ጠው ሲገቡ በጣም ቪዲዮ ወጣ እያችሁ ጋሼ እንግዲህ ታክሲ ሊሳፈሩ ሲሞክሩ የተቀረጸ ቪዲዮ ነበረ እና ያ ቪዲዮ በጣም አነጋጋሪ ሆኖ ነበረ ነበረ መኪናው እንዴት ሆነ አንዳንዴ ምን ይሆናል

ሸራተን ሁሉ መተኛት አለብህ ብሎኝ ከዘጠኝ ሺህ አሁን ስልሳ ሦስት ሺህ ነኝ እንደዚህ ደርሻለሁ። ሰላም ሰላም ዩቲዩብ እንዴት ናችሁ? ሊዝ ዛሬም እንደተለመደው ባበደና በሚገርም ቪዲዮ ተመልሰን መጥተናል። ዛሬ አነጋጋሪ የሆነው በቅርቡ የተለቀቀ የመቅዲሾ ነበረና በመቅዲሾ ላይም በጣም የምናከብራቸው አርቲስት ቀርበው ነበረና ዛሬ በሱ ቪዲዮ ላይ ነው ሪያክት የምናደርገው። በጣም አሪፍ ቆይታ ነበር ያደረጉት። እናም በሱ ቪዲዮ ላይ ነው ሪያክት የምናደርገው። ብዙ አስተያየት የሰጡበት አንዳንድ በሰዎች ላይ ትንግርት የፈጠረ አንዳንድ ፓርቶች አሉት። ማለትም መቅዲ ብዙ ያነሳቸው ጥያቄዎች ነበሩ እና እነዚህ ጥያቄዎች በጣም ብዙ ሰዎች ላይ በጣም ትንግርትን የፈጠረ ቪዲዮ ነበረ እና እሱ ላይ ሪያክት እናረግበታለን። ቪዲዮን ከመጀመራችሁ በፊት እንደተለመደው ላይክ እና ሰብስክራይብ በማድረግ ቪዲዮን ይጀምሩት። ወደ ቪዲዮ በአንድ ሶሻል ሚዲያ ተጽዕኖ ፈጣሪ በአዶናይ ምክንያት በትራንስፖርት ውስጥ ወደ ሕዝብ ትራንስፖርት ሲሳፈሩ የታየው ቪዲዮ የብዙዎቻችን ልብ ነክቷል። ምክንያቱም አንዳንዴ ሀገር ባለውለታዋን የሰሩላትን ጥበበኞች አታከብርም ወይም የሚያከብሯቸው ሰዎች በተግባር አይገለጥም፣ እንዲህ ብለን ብዙዎቻችን ደንግጠናል። በጣም ተወዳጅ ናቸው። እሳቸውን ጋብዣቸ አለው መኪናው ምን ደረሰ? ከአዶናይ ጋር ያለው ነገር ምን? በባለፈው እንዳያችሁ ጋሽ እንግዲህ ታክሲ ሊሳፈሩ ሲሞክሩ የተቀረጸ ቪዲዮ ነበረ እና ያ ቪዲዮ በጣም አነጋጋሪ ሆኖ ነበረ፣ ቲክቶክ ላይ ማለት ነው። ልባት ላይ ነው ያለው እሳቸው ውስጥ በስራቸው ምን ላይ ናቸው ያሉት የሚለውን በጣም ጨዋ አዋቂ ናቸው። እንጫወታለን ጋሽ በዚህ ሰዓት ላይ እንደው ትንሽ ዝናውንም ያመጣልን የአርበኛው ልጅ አለ። ቁጥር አንድ ያርበኛው ልጅ ቁጥር አንድ፣ በጣም በጣም ግዘፍ ነው የመሰለ ስም ባልጠራም፣ አንድ ደግሞ ቢራ እንደዚሁ ያልተከፈለበት ማስታወቂያ ስለሆነ አንናገርም። ለእና ተከፈለም፣ በጣም ለና ለዚህ አልከፈሉ፣ ለእኛ ይተረሰው እንዳይቆርጥ። እሱ ጋ ግን ያለው ዳንሳ ቤት የራሴ እኮ ነው። እሱ እንትና ነው ጁናይ ነው ምናምን የሚባል ልጅ አለ በጣም ኪዮግራፊ ጎበዝ ነው። ይሄ አሁን ጁሊያን ነው፣ ማን ነበር? ጁሊያን ጁሊያን ነው ጁሊያን አዎ፣ አዎ። ዘሌ ማን ነው አይደል? ዘሌ ማለት አዎ። እና እሱ ነው ኪዮግራፊ ያንን። ያ ዳንስ ግን የኔ ክሬት ነው። ምሻው ላይ እንግዲህ እንደዚህ እግዚአብሔር ከፍ ያደርጋል፣ ተራራ ጫፍ ያወጣል። ቸኪዬ ፈምሳለሁ፣ እንግዲህ እንደ አዶና ከብጽ የማለደሞ ቸኪዬ ፈምሳለሁ። ይፈምሳለሁ ኦልሬዲ እኮ መንገድ ላይ ነው፣ እንደ አነሳ ነው አዶናይን ቅድምም መግቢያዬ ላይ ብያለሁኝና ልክ በቃ ልብን ይነካ ነበር። አሁን እንግዲህ አንድ ሁለት ማስታወቂያ ልጆች ይሰሩና ደስ ይላል። ብልህም ናቸው ቶሎ ብሎ መኪናው ይመጣል። ቤቱ የሚኖሩት ኑሮ ሲታይ እንደው በቃ ያስደነግጣልም ያስቀናልም። ቶሎ ወደ ገንዘብ ይቀይሩታል። እናንተን ደግሞ ስናይሄን ሁሉ እንግዲህ ጥበብ በቃ እናንተን ሲታይ እንግዲህ ሀገር ብዙ ጥበብን የምናይባችሁ ሰዎች ብዙ የደከማችሁ የለፋችሁ ሰዎች ደግሞ ባስ ይሁን የህዝብ

ሰድቦት አሁን ሳስታው አንዳንድ በረዳትነት ላይ ያሉ ሰዎች አሉ እና በጣም አንዳንድ ይደብራል፣ የሚያረጉት ነገር ማለት። ብዙን ጊዜ ታክሲ ተጠቃሚ ስለሆንን እናቃለን፣ የሚያረጉትም ማለት ነው። አንዳንዶች ደግሞ አሉ በጣም ጥሩ ስራቸውን ተክተው የሚሰሩ ምናም ልክ እንደዛው። ግን አንዳንድ ባለጌ ያሉ በጣም ከትላልቅ ሰዎች ጋር የሚጋጩ የሚጣሉ፣ ብር ላይ የሚያጭበረብሩ ምናም በጣም ብዙ ነው ማለት። በመልስም ዙሪያ ደግሞ ካያችሁ በጣም ብዙን ጊዜ ሊነሳ ቲክቶክ ላይም በጣም ሲወራ ነበረና መልሳችሁንም ይዘው አረሳስተው በቃ እዛው ዝም ካላችሁ ያንን መልስ ይዘውባችሁ የሚሄዱ በጣም ስርዓት አልባ የሆኑ ደግሞ ረዳቶችም አሉ። ልክ እንደዛውም ደግሞ በጣም ወጥረው የሚሰሩ ደግሞ አንዳንድ በጣም ጥሩ ሰዎች አሉ እና በጣም ይከብዳል። ማለት እንደዚህ ያድርጉ፣ እንደዚህ ያድርጉ ብላችሁ ልታስተካክሉት የምትችሉት ነገር አይደለም። ግን እንዳያችሁት ጋሽም ሲያወሩ ያው በዚህ ልክ አጋጥሟቸው ነበረ ማለት ነው። ሰደበውና፣ አባቴ እዚህ ጋቢና ይቀመጡ ልጄ አለና ጋቢና ከፍቶ ሲያስገባኝ ነው የተቀረጸው። ትራንስፖርት ግን ምንድን በፊት አውቶብስ እጠቀም ነበረ ነበር። በቃ እነዚህ ወጣቶቹ ሼባ ምን ከኛ ጋር ትጋፋለህ ማለት ጀመሩ። አንዳንዶቹ ደግሞ አይነሱም። ወዲያም ቶሎ ብሎ ሞባይል እንደዚህ ማንቀሳቀስ ጀመረ። በብልጭት ያዩኝና ያለው

ከዛም ባቡሱም አስቸገረኝ። ሰው አላስቀምጥ አላስቆም አልቀምጥ እንትን አለኝ። ሲዛለፍ ጊዜ ደግሞ ባቡር መጠቀም ጀመርኩ። ከየት እስከ እስከ የት ነው ብዙ ጊዜ የሚጠቀሙት ትራንስፖርት? ከቤራይ ወደ ከወይራ ወደ ቤራይ ነው። ወይራ ሰፈር ነው ቤቱ። አዎ። እና ባቡር ደግሞ ስጠቀም እንደ ሼባ እየቆጠብሽ ነው ወደ መኪናሽን ይልኛል። በጣም ወይ ጉድ። የፊት ለፊት ሰው መሆን እኮ በጣም በጣም ከባድ ነው። እንዴት ደግሞ ዳንሱን ዳንሱና ያነሱና አንተ ስቅር ብሏል አንዱ። ከምሬ ነው የምልሽ በጣም አሁን ድረስ ባገኘው እንደ ትንሽ ቆንጠጥ አደረገው ነበር እዚች፣ ስር አንተ ሽማግሌ፣ እንዴት ነው የሚሰራህ አለኝ መስራት እግዚአብሔር ፈጥሮ ሰርቶኛል እኮ ምንድን ነው የሚሰራኝ? አልኩት። የስድብ ነው ሰው ወረደበት ሊደበድበው ልክ አንዳንዴ እኮ እኔ ግርም የሚሉኝ አንዳንድ ሰዎች ለምንድን ነው ሶሻል ሚዲያ ላይ የሚሰሩ ሰዎች ማለትም ፊልም ላይም የተለያዩ ኢንተርቴንመንት ጉዳዮች ላይም ይሆናል ወይም ደግሞ በቢዝነስ የተለያዩ ቪዲዮዎችን የሚሰሩ የሚታዩ ሰዎችን መንገድ ላይ ሲያገኙ በጣም የማይሆን ነገር የሚያደርጉ አሉ። አሁን በውጮች ዓለም እኮ እነዚህ ሰዎች ውጭ ላይ ብትሆኑ፣ አሁን ለምሳሌ እናንተ አንድ የሶሻል ሚዲያ ሰው ብትሆኑ፣ በውጭ ዓለም ያለው ምንድን ነው በጣም ከበራላችሁ ውጭ ላይ ስትወጡ በጣም የሚያበረታታችሁ ነው ያለው። በርቱ ስሩ፣ የሆነ ነገር ሀገርም ሰፖርት የሚያደርጓችሁ ነው ያሉት፣ በውጭ አለም ማለት ነው። በዚህ አጋጣሚ በውጭ ሀገር ያላችሁ ሰዎች የዚህ ቻናል ሜምበር ሁኑ። በቻናሉ ፕሮፋይል ላይ ጆይን የምትል በተናለች ያችን በተን በመንካት ሜምበር መሆን ትችላላችሁ ማለት ነው። ሜምበር ስትሆኑ በጣም ብዙ ነገሮች ይደርሳቸዋል። ለእናንተ የተለያዩ አይነት ቪዲዮዎችን እንሰራለን። እናንተን በደንብ ኢንተርቴን ሊያደርጓቸው የሚችሉትን ቪዲዮዎች እንሰራላቸዋለን። እና በውጭ አለም ያሉ ሰዎች የሚያደርጉት ምንድነው ሰፖርት ያደርጓቸዋል፣ በተለያዩ ነገሮች ማለት ነው። እና ቤተሰብ፣ እዚህ ሀገር ላይ ግን አልተለመደም። ሶሻል ሚዲያ ላይ የምናያቸውን የተለያዩ ሰዎች መንቀፍ መስደብ ምናምን ይቀለናል። በጣም የሚቀለንም ፓርት እሱ ነው። ለምን እንደሆነ አላቅምና በጣም ሶሻል ሚዲያ ላይ ያሉ ሰዎች ከላይ የሚታዩ ሰዎች በጣም ነው የሚነቀፉት ማለት ነው። ለምን እንደሆነ ግን እኔም አላቅም ማለት ነው። እና ይሄ ነገር ቢስተካከል አሪፍ ነው ብዬ ይላሉ። ትክክል። ልክ አቶ እንትኑ ባቡሩ ሲያቆም እንዲገፍትረው ነው ያስወጡት። ብዙም ይተባብሉሻል። ጫም አለ እኮ እንዲያውም ዘጠና ምናምን ፐርሰንቱ በጣም ጨዋ ዲሲፕሊን የሚያከብርሽ ነው። የተወሰነች በቅጣት የሚቆጠሩ ናቸው። በቃ ያው የአባቶቻቸው ውጤት ናቸው ብዬ አስባለሁ። ምንም አረግ አይቻልም። አሜን ብለሽ መቀበል ነው። ቅድም እንዳልሽው ልብ ይሰብራል። አሁን መኪና ቁመው ነው ወይ በዚህ መሄዱት መባሉ፣ ከዛ ከሚሰሩት ስራ አንጻር ብዙ ገንዘብ የሚያገኙ ነው የሚመስለው ነው እን እኔ አዋሳ ቁትይን አደለም እን አዋሳ አንዱ እንዴ፣ አዘር ብዙ ብር እኮ የምታገኙ ነው የሚመስለኝ እንዴት? በመኪና አልመጡም አብረውኝ የሄዱ ሰዎች አሉ ወጣቶች እነሱ በመኪና ነው የመጡት ከዛ መኪና ያለሁት እኔ እኮ ያለሁት ሆሊውድ አይደለም ኢትዮጵያ ውስጥ ነው ያለሁት ሆሊውድ ቢሆን እሺ ያለሁት ኢትዮጵያ ውስጥ ነው ሀገር የምትሰጠኝ ነው እየተቀበልኩ ነው ያለሁት እና ብዙዎች ይቆጩልሻል አውቀውም አይደለም ከመቆጨት አንጻር ነው የማየው ከመቆጨት አንጻር ግን መንግስት ወደፊት እኛ ዋጋ ከፍለናል። እናንተ ደግሞ ወደፊት ጥሩ ውጤት ላይ ትደርሳላችሁ። እያስባለሁ ደግሞ አሁን እንግዲህ ቪዲዮ ወጣ። መቼ ተቀረጸ ነበር ቪዲዮ ማለት ነው? እኔ እንግዲህ ሐዋሳ እያለሁ ነው አንድ መምህር ነው ያሳየኝ፣ ጋሽ ሰለሞን አዶናይ የሚባል ከዛ በፊት እኔ እሱን እንትኑ ሀሳብ ሆኖ ወድለታለሁ። የተነሳበት የመጣበት ነጻነቱም ሆኖ በጣም ከኔ ጋር ይመሳሰላልና ሁሌ በሚሰራው እንትን ነገር ላይ ሁሉ ፎሎ አደርገዋለሁ። አዎ፣ በጣም ነው እንዴ አንድ ከመቶ በላይ ሳላደርገው አልቀርም። እውነት ከዛ እንደዚህ ብሎ ሲያሳጨን እሱ ቁጭ ብሎ የለበሳት ሁሉ ቲሸርት ነች፣ እንደዚህ ስትራይፕ ያላት ነጭ ነች። እንዲህ ይላል ስሩ አራጠና ታክሲ ውስጥ ገባ። ማተናደድኩኝ፣ ማን የቀረጸኝ፣ ምን አይነት ሰዎች ናቸው፣ ምናም ብቻ እብድ አደለም እኮ መኪና ልገስ የራሱ ጉዳይ እኔ መኪና አደለም፣ እ ክብር የሰው ክብር አይጠበቅም። እንዲ እያልኩ ነጫነጫለሁ፣ ልጁ ለሚያሳየኝ። እንዴት እንደዚህ ይደረጋል? እኔ ይሄ እርዳታ መሰባሰቢያ ምናም መሆን ነገር አይመቸኝም፣ ብዙም በቃ፣ እግዚአብሔር የፈቀደው ነው የሚደረግልሽ አደለም በጣም እንትን አጽናናኝ ና ነው ነው ሲለኝ፣ ይሄን ልጅ እኮ ቆይቷል እንደዚህ ፎሎም አድርገው የተባረከ ነው ሀሳቡ የተነሳበት መንገድ ሁሉ ጥሩ ነው። ይህን ካሰበ እግዚአብሔር ያሳስብልኝ እሱ ያሰበውን ያላሰበውን ይስጥልኝ፣ እጄ ያንን እንትን አልኩኝ። ሰዎቹ እየደወሉ ከዛ በኋላ ሰዎች እየደወሉ ከአዶናይ ጋር እናገናኝ እሱ እሱ በፈቀደው እግዚአብሔር በፈቀደው ቀኔ ራሱ ይደውላል። ለምን ደው ላገናኝህ ትሉኛላችሁ? እሺ በብዛት በቃ ከሱ ጋር አብረን ነው የምንሰራው። አሁን ደው ይያና እናገናኛለን ይሉኛል። አንድ ሰው ብቻ ጥሩ ሰው ተገኘ። እሱም ደግሞ ብሔራዊ ቲያትር በጣም ክብሩን የሚጣ ልክ እንደዛው ደግሞ አንዳንድ ሰዎች ደግሞ አሉ ሶሻል ሚዲያ ላይ የሚሰሩ በጣም የሆነ ሰው በጣም ሻይን እያደረገ በሚመጣ ሰዓት በዛ ሰው ተጠቅመው ምናምን ወደ ሌላ ነገር ለማዘውር የሚሞክሩ የራሳቸውን ፎሎወርስ ወይም ሰብስክራይበር ስለመጨመር በጣም የማይሆኑ ሐሰት መረጃዎችን በመናገር እንደነዚህ አይነት ሰዎችን ለመጣል የሚሞክሩ ብዙ ሰዎች አሉ። እኔ እነዚህ ሰዎች እርግጠኛ ነኝ ከጠሩት በኋላ እዛ ቦታው ላይ ሲሄድ ወይ ፕራንክ ነው ወይ የማይሆን ነገር ወይም ደግሞ ጊዜውን ለመጨረስ ለማባከን የሚጠቀሙ አይነት ሰዎች አሉ። አንዳንድ ሰዎች ማለት ነው ልክ እንደዛው በቃ ጥሩ ነገር የማያስቡ በቃ የሆነ ነገር ሲፈጠር ያንን ነገር እንደምንም ብለው ወደ ራሳቸው አምጥተው ለራሳቸው ጥቅም የሚያውሉ ደግሞ በጣም ብዙ ራስ ወዳድ ሰዎች አሉ እና እና አንዳንድ ሰዎች አሉ በጣም ሶሻል ሚዲያ ላልተገባ ነገር የሚጠቀሙት ማለት ነው። ቶማስ ምን ፊትነስ ነው ምናምን ያለው ልጅ የታወቀ ነው። እሱ ከሱ ጋር ጓደኛ ነው እና ባለቤት የታነሳና ቶማስ ነው ልጁነኛ ያውቃል እና በአስቸኳይ ደውልልኝ በለው ይላትና፣ ወዲያው ደወልኩኝ፣ እሷ አነሳ፣ ወዲያው ላይፍ ላይ አገናኘን ከሱ ጋር በቃ ዓርብ ዕለት እመጣለሁ፣ ምን ዓርብ ዕለት ለ እንገናኛለን፣ በሰፊው እንጫወታለን። በጣም ነው ስላገኘሁት ደስ ያለኝ። አባቴ ክበሩልኝ እንደ ያላለው ነገር የለም። ከዛ ቆየው፣ አንድ ሳምንት ነው እንደዚህ ቆየው። ለሥራዬ ወደ ብሔራዊ ትያትር ሲሄድ ዓርብ ዕለት ነው ደወለልኝ። እናስጠልኝ አባቴ፣ ቀይ ሰለሞን። አዎ ነኝ፣ አዶናይ ነኝ። አንዳንድ ጊዜ አዶናይ ማለት ቶሎ አልመጣልኝም፣ ማለት በለ እኔ ልጅ አዶናይ እንደዚህ እንደዚህ አዋራች። ውይ እኔ ልጅ ደህና ነህ ወይ? እንደምን ተባባልን እና አርባ ደቂቃ ጠብቁኝ እመጣለሁ አለን። ፈረንጅ ነው ሻርፍ በቃ አርባ ደቂቃ ውስጥ ዘጠኝ ተኩል ላይ ይመጣል በቃ ዓለም ዘጠኝ ሆነች፣ ይዞኝ ሄደ። እዛ ሲያስጎበኘኝ ምን ሲል ያው እንግዲህ እንደተከታተላችሁት ልብሱን፣ ጫማውን፣ ምን ሸራተን ሁሉ መተኛት አለብ ብሎኝ፣ ራጣው ምንም ችግር የለውም። እንደገና ደግሞ ስካይላይት ነው የሚባለው፣ ስካይላይት ነው። እዛ ደግሞ ወሰደኝ አንድ እንጃ እንደው እንዴት ልበለሽ፣ አንድ የተከበረ ሰው የሚደረግለት ክብር አለ አይደለ? እንደዛ አስከብሮኝ፣ ሰዎቹ እንደዚህ ሼፎቹ ሙኖቹ መጥተው ታይወቅ። በጣም በጣም እስካሁን ይሄን ክብር ሳያዩ እስካሁን ይሄን ክብር ሳያዩ ማለት ነው። በስመ አብ በስመ አብ። በጣም እኮ የሚገርም ነው ማለት እሳቸው እንግዲህ ብዙ አመታትን ነው በፊልም ላይ ያሳለፉ። በጣም ብዙ ለፍተዋል፣ በጣም ብዙ ጥረዋል። ብዙ የምናውቃቸው እርሳቸው የሰሩት ፊልሞች አሉ። እዚህ ሀገር ያለው ፊልም ኢንዱስትሪ ደግሞ ያን ያህል የሚባል አይደለም። እንደውም አሁን ላይ የዩቱቦቹ ሳይሻሉ አይቀርም ከሲኒማዎቹ ማለት ነው ስላችሁ። በዩቱብ የሚገኘው ብር በጣም አሪፍ ስለሆነ ያው የዩቱብ ከፋቹ በጣም ብር የሚያገኝ ከሆነ ለፊልም ሰሪዎቹም በጣም አሪፍ የሆነ ደሞዝ ይከፍላል ማለት ነው እና ያን ያህልም ህይወት ቀያሪ የሚባል ብርም ባይኖራው ሰጥታቸው ባይሰጣቸው ግን እንደምንም ብለው ተቋቁሞ የዚህን ሀገር ፊልም ኢንዱስትሪ በደንብ እንዲጨምር ለማድረግ ከጣሩት ውስጥም አንዱ እሳቸው ናቸው ማለት ነው እና አሁን ላይ በጣም አሪፍ እየሆነ ነው ያለው የኢትዮጵያ ፊልም ኢንዱስትሪ በጣም አሪፍ ሆኖ እየመጣ ነው ያለው። በጣም ሲኒማቲክ ሌቭሉ ምናምን በጣም አሪፍ በሆነ መልኩ ነው የመጣው ማለት ነው እና አሁን ላይ የሚሰሩ አማርኛ ፊልሞች በጣም አሪፍ ናቸው። በስክሪፕት ደረጃ፣ በትሉ፣ በሲኒማቲኩ በእያንዳንዱ ነገሮች ሁሉም ነገር በጣም ፐርፌክት እየሆነ እየመጣ ነው ማለት ነው። በአሁን ሰዓት ላይ ግን ከኋላ ያሉት ግን ተጎድተዋል ማለት ነው። ማለት እዚህ ሌቭል ላይ ፊልሙ እንዲደርስ ጣሩ አርቲስቶች ከኋላ የነበሩ ስለነበሩ ተጎድተዋል ማለት ነው። ግን እሳቸው በዚህ ሰዓት አዶናይ ላይ ጣላቸው እና በቃ አሪፍን ህይወት ከዚህ በኋላ ላላቸው አሪፍ ህይወት እየተዘጋጁበት ነው ያለው እና ተው ጥግ የሚያቅ በዚህ ላይ ደግሞ እንዴት ልበልሽ እንደው አሁን ውሻ በበላበት ይጮሃል እንዳይል ወይ በእውነት ከዛ በፊትም ነበር የምከታተለው የነበረው። ስትቀሪኑ ደግሞ የነበረው አስተሳሰብ የነበረው አቀራረብ ነፃነቱ ይገባል። ቪዲዮ ላይ መጨረሻው ላይም እየጠበቀን ነበር መኪናው እንዴት ሆነ፣ አንዳንድ ምን ይሆናል? በእርግጠኝነት እሱም ጋር ይመጣል ጋር መኪናው። በዚህ አጋጣሚ አንድ ነጥብ አንድ ሚሊዮን ደርሷል። የብሩክ ሪል ኢስቴት ቲክቶክ ፔጅ ማለት ነው። እና አሁን ላይ የቀረው አራት መቶ ሺ ፎሎወርስ ነው ቤተሰብ። እና አራት መቶ ሺህ ትንሽ ነው አሳካ ነው አንጻር ሲታይ የአራት መቶ ሺህ በጣም ትንሽ ነው በጣም ትንሽ ነው። ወዲያው የቀረው ደግሞ የሚገርማችሁ ይሄን ቪዲዮ በምቀርጽበት ሰዓት በጣም ሁለት ሰዓታት ነው የቀረው ቻሌንጁ ሊያልቅ ማለት ነውና እንደው ፈጣሪ ብሎ ጌታን ተሳክቶላቸው ይሄ መኪና እጃቸው ቢገባ ዋው እኛም ፈጥነን ነው ቪዲዮን ጠቅ ጠቅ አድርገን ባማረ መልኩ ወደ እናንተ የምናደርሰውና በዚያ አጋጣሚ ቤተሰብ ይሄንን ቻናል ሰብስክራይብ እያደረጋችሁ ፋሚሊነታችሁን በደንብ አስፋፉት። በደንብ ቢስፋፋ ፋሚሊነታችሁ በደንብ ሲስፋፋ ደግሞ በጣም አሪፍ አሪፍ የሆኑ ቪዲዮዎችን እየሰራን ወደ እናንተ እናደርሳለን በውጭ ሀገር የምትገኙ ሜምበርስ በመሆን እኛን እንግዲህ ሰፖርት ማድረግ ትችላላችሁ ማለት ነው። ነርገዛርን እንደሚሉ ጥያቄዎች በጣም አንቺ እንደውም በነውረኝነትም እኔን ሁሉ የተናገሩኝ ሰዎችም አሉ። ለፌክ ነው ለምናምን ነው እሱን አውትሻይ ለማድረግ ለምረጡ የቅስቀሳ ነው ብዙ የሰደቡኝም እንደውም እዚህ መግለጽም አልፈልግም በጣም በነውር ይሄ ብልግና ላላ እንደሱ አይነት ነው ብለውኛል። እግዚአብሔር እንግዲህ ለሁላችንም ልቦና አይስጣል። እንደዚህ ነው ምን አሁን እሱ የመኪና ይገዛላቸውን ሀሳብ አቅርቦ መንገድ ገፍቶበት ምን ደረሰ አሁን? ቃል ያለ እኮስ ነው የምልሽ አሁን። እንደዚህ ነገር አልከታተልም። እሱ ምን አሎት ማለት ነው አሁን። እሱማ የዛን ጊዜ ዓርብ ዕለት ስንገናኝ ገና ከዚህ በላይ ገና ከዚህ በላይ መኪናውም ይገዛል በኔው መኪና ይገዛል። አሁን ቻሌንጁን ጀምረናል። ቻሌንጁ ያው በህዝብ ነው እንጂ ለምሳሌ በዚህ አካውንት ገንዘቡ ይግባ ከዚህ መኪና ድርጅት ጋር አብረው ቢሰሩስ ምናምን፣ ምን የለም በደፈናው ነው። እንደዚህ የተነጋገርነውም የለም ግን ያው መጀመሪያ እንደነበረው እኔ ምኑኑም ሳላቅ በፊት መኪና ይገዛላቸው በሚለው አለ አይደለም፣ ወደ ላይ እያወጣ እጁን እሱን ነው እንጂ መስመር ውል የያዘ ነገር የለውም፣ ማለት ነው። ስለዚህ አሁን እንግዲህ ይመለከተዋል። ውል መያዝ አለበት በአንድ መስመር አይደለም እንግዲህ ብዙዎችን ያነጋገረው ነገር ቢኖር ይሄኛው ፓርት ነው። የዚህ ቪዲዮ ክፍል ይሄኛው ነው ማለት ነው። ማለት መቅዲ በዚህ ሰዓት ማንሳት የሌለባትን ጥያቄ ነው ያነሳቸው። ማለት አዶናይ ሆኖ እኮ ነው ጋሽን ከዚህኛው ሌቭል አንስቶ እዚህኛው ሌቭል ላይ ያመጣው እንጂ፣ አሁን አዶናይ ይሄንን ቻሌንጅ ባያስጀምር ኖሮ እሳቸው እዚህ ሾ ላይ ቀርቡ ነበረ? አይቀርቡ? እሳቸው ይሄን ያል ሻይን ያረጉ ነበር? አያረጉም? መኪናው ባይኖር እራሱ አሁን ላይ ያሉበት ቦታ ማለት በጣም የማይገናኝ ቦታ ላይ በፊት ከነበሩበት ቦታ ላይ በጣም የማይገናኝ ቦታ በዚህ እርግጠኛ ሆኜ የሚነግራችሁ ብዙ የማስታወቂያ ኦርደሮች ይኖሯቸዋል። በዛ ላይ በጣም ትልቅ እውቅናን አግኝተዋል፣ እና በጣም ብዙ ነገር ማድረግ ይችላሉ። አሁን በከፈቱት ቲክቶክ አካውንት ላይ ራሱ በጣም ብዙ ስራዎች መስራት ይችላሉ። በዚህ ሰዓት ማለት ነው። መኪናው ባይኖር ራሱ ከመኪናው በላይ ሊያደርግላቸውን የሚችል ብር መስራት ይችላሉ። በዚህ ሰዓት ማለት ነው። ግን የእሷ ጥያቄ እዚህ ጋር በጣም ብዙዎችን አበሳጭቷል። ማለትም እንዴት ውል አይኖረውም እንዴት እንትን አይኖረውም ምናም ማለቷ አያበሳጭ ይበግላ፣ አበሳጭቶኛል። ምክንያቱም እንዴት አዶናይ እኮ ነው ሲጀምር፣ እስካሁን ብዙ ነገሮችን ብዙ ስራዎች ሰርቷል። ብዙ ሰዎችን ከጎዳና ላይ ስቶ እዚህ ላይ ያደረሰ ሰው ነው። አሁን አዶናይ መጠራጠር አለብን ማለት አሁን እንግዲህ፣ እኮ እሷ ወሬ የጥርጥር ነገር ነው ገባቻው እና በጣም እንደዚህ ማድረጓ በእኔ በኩል ደብሮኛል። የእናንተን ሀሳባ እስቲ ኮመንት ላይ አስቀምጡ። እዚህ አጋጣሚ አሁን በጣም ብዙ የመኪና አስመጪዎች አሉ። የኤሌክትሪክ መኪናዎች እየገቡ ነው። ብዙ የጥበብ ሰዎችን፣ አርቲስቶችን፣ ጋዜጠኞችን ብራንድ አምባሳደር ያደርጋሉ። የፍለፊት ገጽ አምባሳደር ሆኖ ፎቶግራፍ ቢወጡ የቴሌቪዥን ማስታወቂያ ቢወጡ፣ በቃል በተግባር በሁሉ እርስዎን የሚያክል የለም። ብዙ እንዳሉት እና መኪና የሚያመጡ ሰዎች በዚህ አጋጣሚ ጋር ሳይ አምባሳደር ቢያደርጉ እና መኪናው እንደ ኢንካይንድ ወይም ደግሞ ስለሰሩ ማስታወቂያውን የሚሰጥ ቢሆን እነሱ ይጠቀማሉ ብዬ ነው ማስበው። አንደኛ ሁሉም ደግሞ ቻሌንጅም ከሆነ ወይ አካውንት ተቀምጦ ወይ ደግሞ መስመር የያዘ ነገር ሆኖ ወይ የራሱ የሆነ የጋር አካውንት ተቀምጦ በዛ ሰዎችም አቅማቸውን እየሰጡ መኪናው መገዛት አለ መስመር መያዝ አለበት። ነው እንግዲህ እነሱ ናቸው የሚያውቁት፣ ያሉ ሰዎች ናቸው የሚያውቁት። እኔ እኛም እናሳስባለን መስመር ቢይዝ ውል ቢይዝ ደግሞ እሱ ካነሳው ንቅናቄ አንጻር ውል ደግሞ መስመር ቢይዝ ደግሞ የተሻለ ውጤት ደግሞ ያመጣል ብዬ ያስባለሁ። እንግዲህ የሰሙት ሰዎች እንግዲህ አይ በደንብ በደንብ ይሰማሉ፣ በደንብ ያዳምጣሉ ብዬ ያስባለሁ። እንደውም ዛሬ ከዚህ በኋላ ቀጠሮ አለን። ኧረ አሁን ዕለት ነበረ ቀጠሯችን? መቼ ዕለት ነበረ ማክሰኞ፣ ሁለት ቀጠሮ ነበረ የሆነ የክብር እንግዳ ተብሎ ተጠርቶ በቃ አምሽቶ መጣ። ደውሎ ነው ይቅርታ የጠየቀኝ። ዛሬ ግን አለን ብዬ አስባለሁ። እንግዲህ አላቅም ጥሩ ነው መልካም ለሚያደርግ ሁሉ መልካምነቱ ምንጥለን ሰዎች ነው ይነጥለን ነው መፈረጃ ያለብን አይደለም። መልካም ሲያረጉ መልካም ሲያጠፉ መተቸት፣ ሁሉን በጅምላ ግን አንድ ጊዜ መውቀስ ተገቢ አይደለም ነው ከሰለ ይገባውታል። ከዛ ውጭ ቅ ድማስ ነው ይሰራ ሰው እኮ ወደ ደም ተጠላም መተቸት አይደለም። ዘር ማንዘሩ ሁሉ ይሰደባል። እሱ ነው የሚያስጠላው። እሱ ያው ሲኖር ምን ሲል ቀሪ ነገር ነው አሚ የተባለ ልጆችያሽ የሚያውቋቸው ልጆች ሁሉ ይሰደባሉ ለምን በምን እዳቸው በምን ፍርዳቸው ነው የሚመስለው ዘርስ ምን አለ አባትስ እናትስ ለምን ልብ መግዛት ያስፈልጋል በተለይ ሶሻል ሚዲያ አጠቃቀም አሁን የራስዎት ቲክቶክ አካውንት አለ የራሴ ያለኝ እሱ እንደዚህ አይነት ነገር ሲፈጠር ከዘጠኝ አሁን 63 ሺህ ነው። እንደዚህ ደርሻለሁ። እውነት መኪናው ግን የያዛችሁት ሰዎች አዶናይም ወጣት ተጽዕኖ ፈጣሪ ነህ፣ በጣም እናመሰግናሃለን። አንተም ቢሆን ከግብ አድርሰኸው ይሄንን የምታየው ሰዎች፣ በጣም ብዙ ሰዎች፣ ማስታወቂያ ተቋም ያላችሁ፣ የመኪና አስመጪዎች አላችሁ፣ እናንተም አይታችሁ፣ ጋሽ ሰሌ የታቀደው ህልም ያ ወደ ህዝብ ያወጣ ነው ነገር እውን እንዲሆን መጣር አለብን። በእርግጠኝነት በድጋሚ ስንገናኝ መኪናዋ እዚህ ስቱዲዮ ገብታ ነው የምንገናኝ። ተሸክመናት እያደረግን በመኪና ጋር ሰለ በዛች ዳንስ ይሆናል በእርግጠኝነት ነው። እንግዲህ ቤተሰብ እንደነገርኳችሁ ይህንን ቪዲዮ በመቀርጽ ሰዓት ሁለት ሰዓት ነው፣ ቻሌንጁ የቀረው የብሩክ ሪል ስቴት እንግዲህ ቲክቶክ ፔጁን 1.5 ለማስገባት ነው እንግዲህ ቻሌንጁ። እንግዲህ እስካሁን 1.1 ገብቷል፣ የቀረው 400 ሺህ ተከታይ ነውእና ያ ተሳክቶ እንግዲህ ታሽም የራሳቸው መኪና አግኝተው ሲደሰቱ ለማየት ያብቃን፣ እንግዲህ የዛሬው ምርቃታችን ነው ቤተሰብ። የዛሬው ቪዲዮ ይህንን ይመስላል፣ እንደወደዳችሁ ተስፋ አደርጋለሁ። በቪዲዮ ላይ ያላችሁን ሐሳብ አስተያየት ኮመንት ላይ አስቀምጡልኝ። ሰብስክራይብ ማድረግ እንዳትረሱ በሚቀጥለው ባበደ ቪዲዮ እስክንገናኝ ድረስ